ስድስተኛ ጥያቄ። እሺ፣ ያልተወለደ አምላክ አለ ማለት አብራሮ ገባኝ። ያልተወለደ አምላክ አለ ወይስ የለም? አልገባኝም። ያልተወለደ አምላክ አለ ወይ? ያልተወለደ አምላክ አለ ወይስ የለም? አሁንም አልገባኝም። የሆነ በሌላ ችግር። ኦኬ፣ ያልተወለደ ያልተወለደ አሁን ኢየሱስ አምላክ ነው። ኢየሱስ አምላክ ነው ተወልዶ ነው አይደል? ኢየሱስ አምላክ የሆነ ተወልዶ አይደለም ወይ? ስለተወለደ አይደለም አምላክ ነው። አይደለም ጥያቄ እሱ አልጠየቅኩም። እባክህ፣ ያልተወለደ አምላክ አለ ወይስ የለም? ያልተወለደ አምላክ እኔ ምን ልትል እንደፈለገው ያልገባኝ የተወለደ አምላክ አለ? እሺ በመወለዱ አምላክ የሆነ ማለት ነው። የተወለደ አምላክ አለ የለም ምን ላይ መጽሐፍ ቅዱስ ውስጥ ነው? በቃ ያ ጀማ ይህን ያክል ነው የሚከብደው። ይበቃኛል። ችግር ኢየሱስ እመጣላለሁ። ሰዓቴ እንጠቀማለሁ በአግባቡ። ልብ አድርጋችሁ ተረድታችኋለሁ። ችግር የለውም። በቃ ሰባተኛ ጥያቄ፣ ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን፣ አሜን አለ። ብቻውን ጥበብ ያለው ማነው የተባለው እዚህ ኮንቴክስት ላይ አብ ነው። ነገር ግን ኢየሱስ ጥያቄ ጠይቁ አብ ነው አለ። እሺ፣ በኢየሱስ ክርስቶስ በኩል ማን ነው የምታመሰግነው? አብን ነው የምታመሰግነው፣ አብን ታመሰግናለህ። ያው ፊልጵስዩስ ሁለት ላይ ደግሞ ኢየሱስ ይመሰግናል። አልጠየቅኩም። ችግር የለም፣ ችግር የለም። አቻ በዛ በኩል አለ። ሮሜ ምዕራፍ አንድ ቁጥር ስምንት ላይ እምነታችሁ በዓለም ሁሉ ተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። አምላኬን በማነው የምታመሰግነው? ስሩ ክራይስት በኢየሱስ ክርስቶስ በኩል አድርገን። ስለዚህ መመስገን ያለበት ማነው? በዚህ ክስ መሰረት ኦኬ፣ እነዚህን ክፍሎች ከሆነ ሙስሊሞች፣ በዛ በኩል ያላችሁ በደንብ ስሙ። እነዚህ እሱ ያመጣቸው ክፍሎች አብ የሚመሰገንባቸው ክፍሎች ናቸው። ብቻ መልስልኝ አለ። አለቀ መልሴ ነው። አሁን እስክሪፕቸር አልናደርገዋለን እንምጣ። እስካሁን እሱ እየጠቀሰ ያለው አብ ምስጋና የተቀበለበትን ነው። ሌሎች ደግሞ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዘመን መጨረሻ ለእኛ ተናገረናል። ያኔ በነቢያት የተናገረው አሁን በልጁ የተናገረው ማን ነው? እዚህ ክፍል ላይ አብ ነው ነው የሚለው አብ ብቻውን ግን ነው ሲናገር ነ አመሰግናለሁ። በቃ በቃ አመሰግናለሁ። አብ ነው። ለምሳሌ ኢሳይያስ በኢሳይያስ አፍ የተናገረው ቆይ አመሰግናለሁ ችግር የለውም። ስለዚህ በኢሳያስ አፍም የተናገር አረባ ችግር የለውም፣ ችግር የለውም። ያጀመ ቆይ፣ አንዴ፣ አንዴ፣ መደምደሚያ ከማፀን የሰራ የሚበዥ እግዚአብሔር እንዲ ይላል፣ ሁሉን የፈጠርኩ ማ፣ አብ ሰማያትን ለብቻ ይዘረጋው አብ ብቻውን ይዘረጋው እግዚአብሔር። እኔ ከእኔ ጋር ማነው? ማንም የለም። አንድ አንድ ልጨምርላችሁ፣ ያው አብ ስላለ ማለት ነው። እሺ፣ አብ ነው ብሏል። እኔ እግዚአብሔር ነኝ፣ ማ አብ ከኔ ጋር ማንም የለም፣ በቃ ከኔ በቀር አምላክ የለም ያለው አሁን ብቻ ነው። በቃ ተስማማን። አብ ብቻ ነው አይልም ላይ በቃ እግዚአብሔር ሞኝነቱን ተስማምተናል። ናሽ እግዚአብሔር አይ ከሰው ጥበብ ከሰው ሞኝነት ይጣበባል። አይ ቆይ ቆይ ቆይ አንዴ ተረጋጋ። እሺ እውነተኛ አምላክ ብቻህን ሆን ከአንተ የሚለው ማን ነው? ኢየሱስ እሺ፣ እዛ ጋ አይ ቲንክ ግራማቲካሊ የሆነ እንትን ምንድን ነው አርጊመንት ማድረግ ይኖርብናል፣ ምን ማለት እንደሆነ። አንተ ማነህ? የጠየኩህ ማነህ፣ የጠየኩህ ነው ጥያቄው እኮ የመለስኩ መቼስ ግራመር ምን ፍሪ ግራመር ምን እንደሆነ የምታቅም ላስተምርህ። እሺ ወደ ነው ነው ነው ጥያቄ

እናንተ ጥሪ አቅርቡ። ከዚህ በኋላ እንዲህጮብና ያተራ ወደ እኔ ትመጣለህ ወደ እኔ ትመጣለህ። ስንዴቃለኝ ልቀጥል ወይስ ሰዓት ያልቋል? አይ ችግር የለውም። ላይ የተመላለስን ነው። አንድ ደቂቃ አለች። ትቀጥል እንጂ አልቋል ደቂቃው። እሺ አንተ ነህ የጀመርከው። አምላክን ተሳድበ አንተ ነህ የጀመርከው። እሺ፣ ኤኒዌይስ ምን መሰለህ፣ ችግር የለውም። በማንነትም በምንነትም አንድ አምላክ ታመልካለህ ምን ምን ምን በማንነትም በምንነትም አንድ አምላክ ታመልካለህ። በምንነቱ አምላክ የሆነ አንድ የሆነ በማንነቱ አምላክ አንድ የሆነ በምንነቱ ደግሞ ሶስት አካላት የሆነ ነው የማመልከው ነኝ። እሺ ጥሩ፣ ሌላ ጥያቄ አንድ ልጨምር፣ በቃ ከዛ በኋላ ይበቃኛል። እሺ ምን አለ መሰለ ባይብል ላይ አንድ አምላክ የሚል ነገር በጣም ብዙ ቦታ አለ። ለምንድን ነው አንድ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ያልተጠቀሰው? አይ ቃል በቃል እንደዛ ግዴታ መቀመጥ የለበትም። ለምን አልተጠቀሰም? አይ ግዴታ መግዴታ ስላሉን አስተምሮ ካለ በቂ ነው። በየቦታው ላይ አይ አንድ አስተምሮ አልተቀስከልኝም። በነገራችን ላይ ማለትም በነቢያቶች ፈለክ የመርየምን ልጅ ሳን አስከተልን ይላል مصدقا لما بين ከተውራት من التوراة كتوراة كبستفيتو كسوفتي تلاكو كتوراة የሆነ يونه واتيناه ሰጠነው ፊህ ሁደን ወኑራ በውስጡ ቀጥተኛ መንገድና ብርሃንን የያዘ ኢንጂልን ሰጠነው እያለ ያስቀምጥልናል። ሲሚላርሊ ብንመለከት ወንጌል ላይም አይቲ ያ ወንጌል ላይ የሉቃስ ወንጌል ላይ ብንመለከተው ተመሳሳይ ነገር ነው የምናገኘው። ኢየሱስ መልሶ ሄዳችሁ ያያችሁትን ሁሉ የሰማችሁትንም ለዮሐንስ አውሩለት ይላል። ኢየሱስ ሲናገር ማለት ነው። የጠየቁት ጥያቄ ነበር፣ ያንን ሲመልስላቸው ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት፣ ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታንም ይነሳሉ፣ ለድሆችም ወንጌል ይሰበካል አለ። ይሄ ወንጌል የሚባለው ነገር ኢየሱስ ሚሰብከው ነው ሚያስተምረው ነው ላይክ ዲስ እንደዚህ ይዞት ሚያስተምረው ነው እንጂ ስለዚህ ሰው ይሄ ኢየሱስ ስለተባለው ሰው እዚህ ላይ የተጻፈበት መጽሐፍ አይደለም። አላህ ስብሃን ተዓላ ለይሳ ሰጥቶት እሱ ሕዝቡን ሲያስተምርበት የነበረ ነው። ዒሳ ሌላ ነው ኢየሱስ ሌላ ነው። ብዙ ጊዜ ከተመለከታችሁት ምን የሚል ነገር አለ? ወንጌል ስለ ኢየሱስ ነው ይሉናል። ኖ ትክክለኛ ወንጌል ስለ ኢየሱስ አይደለም። ወንጌል ከአምላክ የመጣ ሪቨሌሽን ነው፣ ግልጠተ መለኮት ነው። ያንን ግልጠተ መለኮት ዒሳ ህዝቦቹን ሰብስቦ ሲያስተምረው የነበረ ግልጠተ መለኮት ነው። ሶ ትክክለኛው ኢንጂል ይሄ ከሆነ ኦኬ፣ ከጊዜያት በኋላ የመጡትስ ይሄ ማርቆስ፣ ሉቃስ ምናምን እየተባሉ ተከፋፍለውልን የመጡት ነገሮች ማን ናቸው? ማን ማን ነው ሥልጣን የሰጣቸው ያን ነገር እንዲያደርጉ?